አዎ በጣም ለዘላለም፣ ለዘላለም፣ ለዘላለም፣ ያውም የዘላለም አባት የማይከዳ አባት የማይተው አባት የማይተው አባት ነው። አሊልይ በእውነት ነሽ። የማይተው አባት እንደ ስጋ አባታችን እንኳን አይደለም። እሱ ከዛ በላይ ነው፣ ከዛ በላይ ነው። ታያለሽ፣ ልዪ አንቺው ራስሽ ትመሰክሪያለሽ። ነገ ታየዋለሽ። የዘላለም አባት ነው፣ ያውም የዘላለም አባት የዘላለም አባት ነው። አባቱ ነኝ በይ፣ አይዞሽ አባቱ ነኝ ልጅ አድርገኝ በይ። ጸሎቱን ጨርስ። ጌታ ኢየሱስ ሆይ ለተቀበልከኝ እጅግ አድርጌ አመሰግናሃለሁ ስለተቀበርከ እጅ ጋርግ ያመሰግናለ በደል ሁሉ ይቅር ስላልክኝ እጅ ጋርግ ያመሰግናለ በደል ሁሉ ይቅር አንተን የመሰለ የዘላለም አባት ከዚህ ቀን ጀምሮ አለኝ። አንተን የፈለገ ሰይጣን ሊነጥቃት ወደ አንተ ሮጬ አምልጫለሁ። ወደ አንተ ሮጬ ይሄንንም እንድሆን እንዲህም እንደሆን ይረዳኝ አንተ ነህ። ይሄንንም እንድሆን ይረዳኝ አንተ ነህ። እጅግ አድርጌ አመሰግንሃለሁ። እጅግ አድርጌ አመሰግንሃለሁ። ስለተቀበልከኝ ተመስገን። ስለተቀበልከኝ ተመስገን። ኢየሱስ ክርስቶስ ያውስም በኢየሱስ ክርስቶስ ያውስም በኢየሱስ ክርስቶስ ያብሰ አሜን፣ አሜን። ወገኖች በስፍራዎች ሁሉ ያላችሁ የእግዚአብሔር ልጆች ወንዶችና ሴቶች፣ ጥቂት እንጸልይላት ለዚች ጥቂት ደቂቃ፣ ጥቂት ደቂቃ እንጸልይላት። ለሁሉም ጌታ ለተቀበሉት፣ ለአሴም ለአሴም፣ ለጽዮንዬም፣ ለሊልየም ጥቂት ደቂቃ እንጸልይላቸው። ጌታ ይባል በጌታ የምታምኑ ወንድሞችና እህቶች በስፍራዎች ሁሉ በስፍራዎች ሁሉ ያላችሁ የእግዚአብሔር ወንዶችና ሴቶች ልጆች አጭር ጸሎትን እንጸልይ። እግዚአብሔር ስምህ ለዘላለም ይባረክ። የእኔ አባት የእኔ አባት የሰውን ነፍስ የምታሳርፍ አንተ ነህ፣ የሰውን ሕይወት የምታሳርፍ አንተ ነህ። ስለ እህቶቼ እጅግ አድርጌ አመሰግንሃለሁ ስላሳረፍካት ሊልየን እጅግ አድርጌ አመሰግናለሁ። የፈለጋት አውሬ ስላላገኛት እጅግ አድርጌ አመሰግናለሁ። አንተን አስክዶ ከአንተ ጋር አጣልቷት ዘላለሟን አበላሽቶ ሊገላት የወጣ አውሬ ጌታ ኢየሱስ ሆይ በሕይወቷ ላይ ጣልቃ ገብተህ ስላዳንካት፣ አስዬን ስላዳንካት፣ ሊሊን ስላዳንካት፣ ጽዮንዬን ስላዳንካቸው እግዚአብሔር ሆይ በስፍራ ሁሉ ተንበርክከው ጌታ ኢየሱስ ሆይ አንተን የተቀበሉ ንስሐ የገቡትን ሁሉ ስላዳንካቸው ከዘላለም ጥፋት ስላ ዳንካቸው እጅግ አድርገን እናመሰግናለን። ስም ይባረክ። ቀኝ እጅሽን ልብሽ ላይ በኢየሱስ ስም ብለሽ ጫኙ። ሊልይ እሺ፣ ማይክሽን ክፈችና እኔ ጸልልሻለሁ። ከዛ በኢየሱስ ስም ብለሽ እጅሽን ልብሽ ላይ ጫኝ። ቀኝ እጅሽን ልብሽ ላይ በኢየሱስ ስም ብለሽ ጫኝ። እሱ ላይ አዩ። እንጸልያለን ወገኖች፣ በስፍራ ሁሉ ጸልዩ። ጌታ እግዚአብሔር ይባረክ። አባት ወይ ጌታ ኢየሱስ ወይ የሰው ሁሉ ወዳጅ ሆንክ፣ እረፍትን ሰላምን የምሰጥ ደህንነትን የምሰጥ የዘላለም አባት የምትሆን ኑ ወደ እኔ ብለ ስትል ራስን ተማምነ ጽድቅን ተማምነ የአንተነትን ራስን ተማምነ የምትጠራ አምላክና አባት ሊልዬ ጌታ በአንተ ፊት በደል ኃጢአቴን ይቅር በላይ ብላ በትናንትናም በባለፈ ህይወቷም የበደለችን በደል በድርጊት በንግግር የበደለችን ሁሉ ይቅርታ ስትጠይቀህ ይቅር ለማለት ታንክ ጌታ፣ በኢየሱስ ክርስቶስም ይቅርታን ስላደረክላት እጅግ አርገ እናመሰግናለን። ለእኔም ስላደረክልን እጅግ አርገ እናመሰግናለን። በዚህ ሰዓት ጸል ያለው ጌታ ኢየሱስ ሆይ ሰላሜን ተውላችኋለሁ፣ ሰላሜን እሰጣችኋለሁ ብለህ የለ ለእህቴ አእምሮዋን ሁሉ የሚያልፍ ሰላም በክርስቶስ ኢየሱስ በጌታ በኢየሱስም አሁን እጇን በልቧ ላይ በጫነችበት የኔ እጅ ደርሶ ሊጭን አይችልም እሷ ላይ አንተ ግን በሰላም ተራሮች ላይ ሆነ ያለ አምላክና አባት እጅህ እንድታገኛት መንፈስህ በእሷ ላይ እንዲመጣ ሰላምህ እንደወንዝ እንዲፈስ በጌታ በኢየሱስ ስም። ባዶ ነበርኩ ብላለች ቅድም። ለባዶነቷ ሙላት እንትናንና እንትናን አስገቢ ብለን አላልናትም። ጌታ ኢየሱስ አንተ ኑ በእሷ ውስጥ እንድታስገባ ቃልህ በሚነግረን መሰረት በልቧ ጌታ አንተ እንድትቀበል ጠየቅናት፣ ፈቀደች፣ እሻለች፣ ተቀበለች። ጌታ ኢየሱስ ሆይ የተቀበለች ልጅህን አንተም ስለተቀበልካት በጌታ በኢየሱስ ክርስቶስ ስምና ሥልጣን አንተም በተቀበልንበት ጊዜ የሰጠህን ሰላምና ደስታ ውስጧ እንዲፍለቀለቅ መንፈሷ እንዲረጋጋ ልቧ እንዲረጋጋ በአንተ እንድትታመን በመንግስት እንድትጸና ያዛት አባዬ፣ ያዛት አባዬ፣ ልቧን ያዘው ጌታ፣ ልቧን ያዘው ጌታ ዘላለሟ እግዚአብሔር ወይ በጌታ በኢየሱስ ክርስቶስን በምትሄድበት ቦታ ሁሉ በምትወጣበት ቦታ ሁሉ እግዚአብሔር ለሰይጣን እንዳትገኝ በጌታ በኢየሱስ ክርስቶስና ሰልጣን ጌታ ሆይ። ሰው ለሰው አደራ አሳልፎ ይሰጣል። ጌታ ኢየሱስ ሆይ እህቴ ሊሊ ለአንተ አሳልፎ ይሰጣለው፣ እህቴ ሐሲን እግዚአብሔር እህቴ ጽዮን፣ ሌሎችን ወንድሞች እና እህቶች ለአንተ አሳልፈ ሰልፍ እንሰጣለን። አንተ እኮ እንደ ሰው አይደለም፣ አንተ እኮ አንተ ነህ። አንተ እኮ ትሁት ነህ፣ አንተ እኮ ትሁት ነህ። ጌታ ኢየሱስ አንተ እኮ ለሰው ልጅ ትራራለህ፣ አንተ እኮ ሰውን ትወዳለህ፣ አንተ እኮ ሰውን ትወዳለህ፣ ምክንያት በሌለው መውደድ፣ ምክንያት በሌለው መውደድ። ሰው ሲወድ በምክንያት ነው፣ አንተ ግን ያለ ምክንያት ትወዳለህ። ጌታ ኢየሱስ እህት ሊሊ ስለተቀበልካት እጅግ አድርጌ አመሰግንሃለሁ። ትናንት እንደዛ ብላ ስጽፍ ኮሜንቷ አይኖች ላይ እንዲገባ አድርገህ በእኔ አይን ውስጥ ሆነ። እሷን ስላየሃት ጌታ ኢየሱስ ስላሳረፍካት እጅግ አድርጌ አመሰግንሃለሁ። ይህምባ ይህምባ የጸጸት ይህምባ የደስታ ሆኖ ጌታ በፊት እንደዚህ ሆና አንተን እንድትቀበል ጌታ መንፈስ ቅዱስ ለኃጢአት ይቅርታን ጌታ ሆይ ስለ ስለሰጣት ለህይወት የሚሆን ንስሐ ስለሰጣት እጅግ አድርጌ አመሰግናለሁ። ገናናው ስም ከፍ ይበል፣ ቅዱስ የእግዚአብሔር ልጅ ኢየሱስ፣ ገናናው ስም ከፍ ይበል፣ ለዘላለም ስም ይባርክ። በጌታ በኢየሱስ ክርስቶስ ያው ስም እጅግ አድርጌ እና አመሰግናለሁ እህቶቼን በእጆች ስላያስቃቸው ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም ብላ ብለህ እንዳልክ ወደ አንተ የመጣውን ሁሉ ከቶ ወደ ውጭ አታወጣውም፣ አትጥልም። አንተ እንደ ሰው አይደለህም። ደከመኝ አትልም፣ ሰለቸኝ አትልም፣ አመላችሁ አንገፈገፈኝ አትልም። ጌታ ሆይ ትሸከማለህ፣ እስከ ሽበት ድረስ ትራራለህ፣ ትምራለህ፣ ይቅር ትላለህ፣ ትፈልጋለህ፣ የጠፉትን ትፈልጋለህ፣ የወደቀን ታነሳለህ፣ የሞተን ታነሳለህ፣ ሕይወት ለሚሹ ሕይወትን ትሰጣለህ። ጌታ ሆይ እጅግ አድርጌ እመሰግናለሁ። ስለህቴ ስለሚሚ ገናንነትና ክብር ለታላቁ ለስም ይሁን እጅግ አድርገን እናመሰግንሃለን። ቅዱስ እግዚአብሔር አብ ክብር ሁሉ ለአንተ ይሁን፣ ኢየሱስ ክርስቶስ ያው ስም፣ አሜን፣ አሜን፣ አሜን። ሌሊየ ጌታ እግዚአብሔር ይባረክ፣ ጌታ እግዚአብሔር ይባረክ። አመለጥሽው፣ አመለጥሽው፣ ሰይጣንን ካስዬ አመለጥሽ። ዶንየ አመለጣችሁት፣ አመለጥሽው። እግዚአብሔር ስሙ ይባርክ። ከዚች ቅጽበት ጀምሮ እናንተ የክርስቶስ ናችሁ። ከዚህ ቅጽበት ጀምሮ በሕይወታችሁ ላይ ሊሰራ ማለት እስከ ዛሬ ድረስ ይሰራ የነበረ የጠላት ክንድ በአምላኬ መንፈስ በዚህ ሰዓት ተነስቷል። የሰይጣን ስራው በኢየሱስ ክርስቶስ ስም ፈርሷል። የሰይጣን ቀስቱ በኢየሱስ ስም ፈርሷል። የሰይጣን መውጊያው በኢየሱስ ስም ተሰብሯል። የሰይጣን ወጥመዱ በኢየሱስ ስም ተበጣጥሷል። የሰይጣን እስራት በኢየሱስ ስም ተፈቷል። ክርስቶስ በሊሊ ላይ ነግሷል። ክርስቶስ በአሲ ላይ ነግሷል። ክርስቶስ በነጽ ላይ ነግሷል። ክርስቶስ በእኔና በእናንተ ላይ ነግሷል። ገናንነት፣ ክብር፣ ሞገስ ከዘላለም እስከ ዘላለም ለታረደው በግ ለእግዚአብሔር ልጅ ለዳዊት ልጅ የሆነላት ኢየሱስ ጌታ ነው። ሊልዬ ኢየሱስ ጌታ ነው ብልሽ አውጪ፣ ጌ ድምፅሽን ከፈርጊና አጥገፊ ሰው ከሌለ ኢየሱስ ጌታ ነው ብልሽ አውጭ። አሜን፣ አሜን፣ አሜን፣ አሜን። አንቺ የእግዚአብሔር ልጅ ነሽ። አንቺ ከዚች ሰዓት ጀምሮ የእግዚአብሔር ልጅ ነሽ። ለግዛ ለዓለም ስሙ ይባረክ። የጌታ ክብር ሁሉ ለእግዚአብሔር ይሁን። ጌታ አንቺ ጋር እናመሰግናለን። ጌታ ኢየሱስ ስሙ ይባረክ። አይዞሽ ልልዬ፣ አይዞሽ። ምን ተሰማሽ? የሚጨንቅሽ ነገር ምናምን ነገር አለ ልብሽ ላይ? የእውነት ነገር የእውነት ነገር አሁን ተረጋግቻለሁ። ምን ይሰማሻል ልብሽ ውስጥ አሁን እስካሁን

አይዞሽ አይዞሽ፣ ደረሰልሽ የእግዚአብሔር ልጅ ደረሰልን፣ የእግዚአብሔር ልጅ ደረሰልን፣ የእግዚአብሔር ልጅ። አይዞሽ የእኔ የት፣ አይዞሽ የእኔ የት፣ አይዞሽ አይዞሽ፣ አይዞሽ ጌታ ኢየሱስ ደረሰልሽ። ከዚህ በኋላ የደስታ እንባ እንጂ መከራን ባታነቢ። በአንተ ምክር መራህኝ ከክብርም ጋር ተቀበልከኝ፣ ይላል ጌታ። በምክሩ ይመራል ከክብርም ጋር ይቀበላል። እንደዚህ ያደርጋል ጌታ ኢየሱስ እንዲህ ያደርጋል። ስም ለዘላለም ይባረክ፣ ስም ለዘላለም ይባረክ፣ ጌታ ይባረክ። ኦ ሎርድ ቴንክዩ። ጌታ ስሙ ይቀደስ። ወንድምነት እንኳን እንደናመጣ ሊሊዬ ደስ ይበልሽ። በስልቅ ውስጥ በስልክ ስላለ እንደዋወላለን። አንቺ እህታችን ነሽ፣ ከዚህ በኋላ ሐስዬ እህታችን ነሽ፣ ነጽዬ አንቺ እህታችን ነሽ። ወንድማችሁ ነኝ፣ በፈለጋችሁት ሰዓት ደውሉ። የምንኖርበት ሀገር የተለያየ ቢሆንም እኔም ደውላችኋለሁ። እዚህ ወንድሞቼ ያሉ ነቤካ ነህቴ ነመንን ነሜርሲ ያሉ ነዘማሪ ዳጊ ነዳኒ ነሜላ ብሩኬ በጣም ብዙ አሉ። በጣም እዚህ ብዙ ትውልድ እና እኛ እናገኛችኋለን። ጌታ ይባረክ። በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን። ወንድምነት ጓንድራ ምንጣ ን ሎርድ የምትለው ነገር ካለ ማለት ሌላ ሌላም እሱ ካለ ጥሪ አድርግና አንዳንድ እርግጠኛ ነኝ ዛሬ በጣም ብዙ ነብሳቱ የጌታ መንግስት ይጨምራሉ። በጣም እና ጥሪ አድርግና ሁለት ቁጥር ስር ገባቸው አሉ። ቅድም አንዳንዶቹም እያሾፉ ስለነበረ ነው ታውቀዋቸው ለዚህ ነው ባሉበት በዛው ቦታ አንዳንዱ ምንድን ነው ይህን ቲክቶክ ሲከታተሉ ቤተሰቦቻቸው፣ ጓደኞቻቸው ያዩዋቸዋል። እና ጌታን ለመቀበል የሚፈልጉ ሰዎች ካሉ በዛው በውስጥ ላገኛቸው ፈልጌ ነው፣ ወንድምነት አሁን። አስዬም በውስጥ አውርቻት አለሁ ተጻጽፈናል፣ ቅድም ማለት ነው። ሊልዬንም በውስጥ ማለት ነው። አንዳንዶች የሚቀልዱ አሉ በጌታ ስም ላይ የሚቀልዱ ገና የአጥያት ስርዓታቸው ያልተቆረጠ እንዲቆረጥላቸውም የማይፈልጉ በማን ላይ እንደሚቀልዱ የማያውቁ ማለት ነው። ለፍርድም እንዳይሆንባቸው ጌታን ማግኘት የሚፈልጉ ሰዎች ካሉ በውስጥ ያገኙን። ለዛ ነው ወንድምነት አሉ። የወሰኑ ሰዎች በዛው ሆነው ንስሐ ይገባሉ። ለጌታ ክብር ይሁን። አሉ ቅድም እኮ ጥሪ አድርጌ ነበር። ኑ ግቡ፣ በየስራቸው አብዛኞቹ አልገቡም። አብዛኞቹ አልገቡም። ቅድም አይነት ቤካዬ ከመምጣት በፊት ማለት ነው። ግን ካላችሁ፣ አሁንም በውስጥ በውስጥ መስመር። አዎ ኦኬ፣ በቃ በውስጥ መስመር በውስጥ መስመር። እዚህ አሁን ካጻፍናቸው ታውቃለህ፣ እነዚህ የወይን የወይኑን እርሻ የሚያጠፉ ጥቃቅን ቀበሮች ብሎ ያላቸው ማለት ነው። መጽሐፍ ማሌ ማ ሰለሞን ላይ እነሱም ጭምር እንዳያገኟቸው ነው። በውስጥ መስመር ያገኙ በውስጥ መስመር ሜሴጅ ላይ ሰባት ቁጥር ብቻ ጻፉልኝ፣ በውስጥ መስመር ወንድሞች፣ እናቶች በውስጥ ምክንያቱም እዚህ በጣም ብዙ ያደፈጠ አውሬም አሉ፣ የሰው አውሬዎች ማለት ነው። ሰይጣንን በሙሉ አይዳቸው የሚያገለግሉ ሰው ወደ ኢየሱስ ክርስቶስ ሲመጣ ምን ሆነሻለች? አብሞሻል እንዴ አብደሻል እንዴ አብደሃል ምናምን ነገር ብሎ የሚሉ ማለት ነው። ህይወት ዲዛይነር በውስጥ መስሆን ህይወት በላይ በውስጥ መስመር አገኘ። በመጀመሪያ በውስጥ መስመር ብራዘር፣ እዚህ ስለ ጻፍክ አደለም። ኖ ኖ እኔ ሚውት አርጌ ያለው ሚውት አርጌ ያለው እንኬ የሚመራን የእግዚአብሔር መንፈስ አለው ወንድም፣ ስለ ጻፍክ አደለም። በውስጥ መስመር አገኘ። እኔ ያለውኝ ቤካለ፣ እነ መነን እህቶች ያሉች፣ እነ ሚርስ ያሉ በውስጥ መስመር አገኘ። በጌታ ክብር የሆንበት እሺ። ኩኩነሽ ነው ኩኩነሽ እሺ። እና ላኪልኝ እስቲ ገስት ላኪልኝ። ኩኩነሽ ነው በብራይስጥ ቋንቋ የጻፍሽው ነው። ገስት ላኪልኝ ከፈለግሽ አሁን ገስት ላኪልኝ፣ ላኪልኝ። አይ ቲንክ እስራኤላዊት ነሽ። እሺ፣ ኤልቤት ኤል፣ እሺ ለጌታ ክብር ይሁን። እሺ ኤርሚ፣ ስለ ኢየሱስ ከአንተ መማር ፈልጋለሁ ብለህ ያልከኝ ወንድ፣ በውስጥ ሰባት ቁጥር ጻፍልኝ። በውስጥ ሰባት ቁጥር ጻፍልኝ። እንዴት የተባረኩ አገልጋዮች አሉ ያስተምሯችኋል። እኔም አለው ፓስተር ይማለ። በዚህ አጋጣሚ ደህንነት መማር የምትፈልጉ ሰዎች ካላችሁ፣ በውስጥ መስመር ደህንነት መማር ፈልጋለሁ ብላችሁ ጻፉ። የእኔ ፓስተር ጠይቄዋለሁ፣ ሰዓት አመቻችተን እናስተምራችኋለን ማለት ነው። ጌታ ይባረክ። ሊልዬ ሰላም ነው አይደል? አዎ ሰላም ነው። ጌታ ይባረክ። ለእግዚአብሔር ክብር ይሁን። አንቺ የታችንሽ አግኝሽ ያለው? እሺ። ስልክሽን ያው ጽፈሽልኛል አይደል ዋትሳፕ ላይ? አዎ፣ ቴክስት። ጌታ ይባረክ። እሺ እሺ። ምንድነው ደህንነት መማር የምትፈልጉ ሰዎች ካላችሁ፣ ደህንነት መማር የምትፈልጉ ሰዎች ካላችሁ ፓስተር ያስተምራል። አሁን ሀስዬ በውስጥ ሊሊዬንም በውስጥ ማንች ጽዮንዬም በውስጥ ስልካቸው ስላለኝ ጺዮንዬ ጻፊልኝና እዚሁ ስላለሽ ማለት ነው። ባላችሁበት ምድር ምቹ ሰዓት አድርገን የኔ ፓስተር እዚህ ያስተምራችኋል ጠብቄ ባላችሁበት ሀገር ምቹ ሰዓት ይሄ አካባቢ መች ከሆነ በደንብ በሳምንት ሁለት ቀን በደንብ በቃ የመጽሐፍ ቅዱስ ትምህርት እኔ የምገባለሁ አብሬያችሁ ሆኜ በግሩፕ አድርገን ትማራላችሁ። ሌሎች ጌታን በዚህም አገልግሎት ሌላም ቦታ ወንድሞች እነቤካ ጋ እነ ዳንዬ ጋ ምንም እህቴ ጋ እነ ሜርሲዬ ጋ እነዚህ ቤት በተከፈተበት ጌታን የተቀበላችሁ ሰዎች ካላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች ካላችሁ፣ አሁን ፓስተሬም በደንብ ስለጠየኩት እዚህ እኔም ጋር እኛ ቸርች ውስጥ የሚያገለግሉ ሰዎች ስላሉ እናስተምራችኋለን። ኦኬ፣ እናስተምራችኋለን። ስለዚህ በውስጥ መስመር ጻፉ፣ በውስጥ መስመር እኔም መማር ፈልጋለሁ ብላችሁም ትሉ። እሌንዬ፣ አሁን የእኔ ፓስተርን ራሱ እስከ ዛሬም ድረስ ጠይቄው እኔ እንትን ያላልኩትና በጣም እግዚአብሔር በብዙ ጸጋ የረዳው ክርስትና ትምህርትን ሲያስተምር ሲሪየስ ነው የሚያስተምረው። የኔ ፓስተር ስለሆነ አይደለም እንደዚህ መነግራቸው። ወንድሞችና እናቶች በእውነት እና ቤተክርስቲያን ውስጥ ምንድን ነው ብሎ የሚለው አቋሙ በጣም ገረመኝ። እኔ እንዴ በቤተክርስቲያን ውስጥ እንደዚህ መሰረታዊ ክርስትና ትምህርትን የሚያስተምሩ ሰዎች አንዳንዶቹ ዝም ብለው አይነት ነገር ነው እና ምን ይላል ፓስተር፣ የኔ ፓስተር ፓስተር ሰለሞን ዋናው እኮ ተከላው እዛ ጋ ነው ብሎ የሚለው ዋናው ስራ ሊሰራ በሚገባው የእግዚአብሔርን ቃል በተረዱ እና በትክክለኛ መጋቢዎች ነው ትምህርቱ መሰጠት ያለበት አለ። ስ እውነቱን ነው እውነቱን ነው። ስለዚህ አይቀልድም በዚህ ጉዳይ ማለት ነው ብሎ የኔ ፓስተር ስለሆነ ብቻ ዝም ቢሞቅ ልቡን ለማሞቅ ብያለ ለምናገረው የእውነት ማለት ነው። ስለዚህ እነዚህ ዛሬ ጌታን የተቀበላችሁ ሶስቱም ሌሎቻችሁ ምታች ያላችሁ እዚህ ውስጥም ገብታችሁ ጌታ ያልተቀበላችሁ በውስጥ ሆናችሁ የተቀበላችሁ በውስጥ ነው። ምጽጸፉልኝ ብሩክዬ፣ ብሩክ በውስጥ እዚህ የቲክታክ ሜሴጅ ላይ ደህንነት መማር ፈልጋለሁ ብላችሁ ምትሉ በሌላ ስፍራ በሌላ ሀገር ያላችሁ ተማሩ። ከፈለግ አንድ ግሩፕ ላይ አድርገን ካልሆነ ሁለትና እንደዚህ አይነት ላይ አድርገን እንደመጣው ህዝብ እናስተምራለን ማለት ነው። ተባረኩ ጸጋ ይብዛላችሁ። ከዚህ በኋላ እንደውም ፓስተሬ ስላለ ሌላም አንዲት በጣም የተወደደች አገልጋይ እህት አለች፣ ከዚሁን ያለሁበት ቸርች ማለት ነው። ፓስተሬ ያለ እኔም አብሬያቸው ከነሱ ጋር ሆኜ ያው ቢዚ ነኝ፣ እኔ ቢዚ ነኝ። ቢዚነቱ ይሄው የወንጌሉ አገልግሎት ማለት ነው። እና እኔ እንኳን ባልችል በ ከእነሱ ጋር አብሬ የማገለግል ፓስተሬና ሌላ አንዲት አገልጋይ እህት አለች፣ ያስተምራሉ። ደህንነት ኦሬዲ ማለት ነው። ስለዚህ ተባረኩ። ለእግዚአብሔር ክብር ይሁን። ጌታ ይመስገን። ጌታ ይመስገን። ደምነት አቤት። ያ ሌላ ሰው ጋር ምናምን? አዎ፣ ሌላ ሰው ጋር ማንም ጋር ባትልክና፣ አንተ የጀመርከው ከፓስተር ጋር እሱ ሞር አሪፍ ነው፣ ኤፌክቲቭ ይሆን። አዎ ከዛሬ በኋላ ቤካ ለማንም ለማንም ለማንም ፓስተር እዛዋል አንተ በቅርበት ነው ያለው ከእርሱ ጋር ያለውን ነገር እያወራችሁ ምናምን ከምን እንደደረሰ የት እንደደረሰ ምናምን ቼክ ማለት ትችላለህ። ስለዚህ ለማንም ለማንም ማለት ነው። እና ሌላ ጊዜ በደንብ እናወራለን በዚህ ጉዳይ። እኔው ልልዬ፣ በጣም ደስ ብሎኛል። እኔ እህት አግኝቻለሁ ኤርሚ፣ እግዚአብሔር ይመስገን። ልልዬ፣ እኔ ወንድምሽ አለሁ። በጣም እህት አግኝቻለሁ፣ እህት በማግኘት ይመስገኛል በጣም ሀሴቲ አንቺም እንደዚህ እህት ስላገኘው ደስ ብሎኛል። ጽዮኔ በጣም ነው ደስ ያለኝ በጣም ነው ደስ ያለኝ በጣም ነው ደስ ያለኝ በጣም ማለት ነው እና እግዚአብሔር ይመስገን። ጌታ ደጋረድ ብዙ ዘመዶች ብዙ ወገኖች ይጨምርልናል እና እኔ ወገን ዘመድ ተጨምርልኝ፣ እህቶች ተጨምሩልኝ። እግዚአብሔር ይመስገን። አሁን በብዙ እንደተከበብኩ ነው እማም ነው እና እግዚአብሔር ይመስገን። ጌታ ደግሞ በአንተ ላይ ስላስቀመጠው ጸጋ ጌታ ይመስገን። የጌታ እጅ ከእነሱ ጋር ነበር፣ አይም ነው ራቸውም እጅግ የሚሆን ሰዎች አሁን ወደ ጌታ ዘወራሉ ስለሚል እግዚአብሔር አምላክ በአንተ በኩል አልፎ ብዙዎችን ወደ ፍቅሩ መንግሥት እንዲፈልሱ እያደረገ ስላለ በጣም ነው የማመሰግነው። ጌታ ይመስገን። በጣም ነው በጣም ነው የማመሰግነው። ጌታ በጣም በጣም ደስ ብሎኛል። እንደ እግዚአብሔር ያለ ቸር እንደ እግዚአብሔር ያለ መልካም ማንም የለም። ጌታ ይመስገን።

አመለትኩት መላው ቃል ኪዳኑ አፈረስኩት አዲስ ኪዳን አደረኩ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያ ተራራ ነገሩን ሊመርዶ ነዚያ ለጠላቴ ለጠላቴ ወትመዱ ተዘብሮ ማምለጥ መፈታቴን መፈታቴን እንዳግም ላይ ያገኘኝ አልገባ በእጁ በእጁ እግዚአብሔር አስቦኝ አዳነች በልጁ። አበልጁ አመለጥኩት አመለጥኩት አመለጥኩት መሃላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በጎልጎታ ጎታ ቀራኒሁ በዚያ ተራራ። አመለጥኩት አመለጥኩት አመለጥኩት መሐላውን ቃል ኪዳኑ አፈረስኩት። አዲስ ኪዳን አደረግኩ ከኢየሱስ ጋራ በጎልጎታ ቀራኒሁ በዚያ ተራራ። ጌታ የተመሰገነ ይሁን። አሜን አሜን።